ይገርማል የዛሬው ደግሞ ለየት ይላል እንዴ መድብል እኮ እንደ ጨረሳቸው እንዴ እንዲህ ነውና በነገራችን ላይ ለጌታም ጌታ አለ ይባላል ዝና ከኔ በላይ ወንድ የለም ከኔ በላይ ጌታ የለም ጀግና የለም እያለ ሲል ነበር ዛሬ ግን መድብል መጥቶ እንደ ሴት ሀም በጨበጨው ማለት ነው ከሚገርም ነገር ከሴት ጀርባ እየተደበቀ እናም እንግዲህ ኤፍራታም ተያያዘች ማለት ነው መድብል ኤፍራታንም ዝናንም አግቷቸዋል ማለት ነው። የሚገርም ነገር ነው እንግዲህ፣ ሶስቱንም እንግዲህ አንድ ቤት አጉሮ እያንጫጫ ይገኛል በሰዓቱ ማለት ነው። ጀግና ነው ከምር እንደ ነው ወንድ ማለት ዝና ከሴቶ ጀርባ እየላከ ተደብቆ ሄዱና እንዳያደርጉ ብሩክን እንዳያደርጉ ሞገስን እንዳደርጉ እያለ ነበረ። መድብል ግን በራሱ ነው የሚመራው ማለት ነው፣ ማንንም ሳይል። እናም ደግሞ እንግዲህ ደስ የሚለው ነገር ሎላና ሞገስ ነፃነት አግኝተዋል። አሁን ሰዓት ላይ በነፃነት ሆቴልም ሆነ መናፈሻ ሜትም ቦታ በነፃነት እየተንቀሳቀሱ ነው። ምክንያቱም እድሜ ለመድብል መድብል እንግዲህ ዝናን ካገተው በኋላ በቃ ነፃነት አግኝተው እንደልባቸው እየተነፈሱ ንጹህ አየር እያገኙ ነው ማለት ነው። በጣም ደስ የሚል ነገር ነው። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋቸው ቤተሰቡን ነባር ቤተሰቦች ደግሞ ስለምታበረታቱ ከልብ አመሰግናለሁኝ። እንግዲህ ዛሬ ምሳሌን ቀጣዩን ክፍል ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አመሰግናለሁ። እንግዲህ ማህሌት ዛሬ ማምለጫ ዘዴ ብላ እንትናን ይዛት ነበር፣ ምሳሌን ምሳሌን ይዛት ነበር። ነገር ግን ምሳሌ እንግዲህ በጣም የዋህ ናት። እማየ ያለኝ በየዋህነቷ በልጅነቷ እየተጠጋቻት እያለ እንግዲህ ወደ ክፍል ገብታ ማለት ወደ ታሰረችበት ክፍል ገብታ፣ በጣም የሚገርም ነገር ነው። የዋህነቷን ተጠቅማ እሷን ያዘቻት ማምለጫ ዘዴ እንድትሆናት እና በዛን መሀል እንግዲህ አግታ ይዛት ነበረ። በቢላዋ እያስፈራራቻት እንግዲህ ምሳሌን እኔ እገላታለሁ፣ አንቺ ካልፈታሽኝ እያለች በጣም እያሰቃየቻት ነበር። ምሳሌም በጣም ፈርታ ስለ አባቷ መጥፎ መጥፎ ነገር ነገረቻ ክፉ ክፉ ነገር ነገረቻት። አባትሽ ሙቶ ይሆናል አባት እንድ ነው እያለች በጣም ብዙ ነገር ስትነግራን ነበር። ለሕፃን የማይደረግ ነገር። ማህሌት ማለት ከበፊት ሕይወቷ የማትማር በጣም እኔ እንጃ ብቻ እንደሱ አይነት ክፉ ሰው ይሄ የለም። በነገራችን ላይ አንዳንድ ሰው ከበፊቱ ጥፋቱ ይማራል። አሁን ለምሳሌ ሞገስ በፊት ብዙ ነገር ሲያረግ ነበረ፣ ብዙ ነገር ሲበድል ነበር። ብሩክን ግን ያ ሁሉ ተጣልተው እንኳ ምሳሌ እንዲያሳክም ብር ረድቶታል። ምክንያቱም ተቀይሯል ማለት ነው። ሉላን ሲያገኝ በቃ ሁሉን ነገር እውነታ ሲያግ በሉላ የተበሳጨ ነበረ እና በብሩክ ምክንያት ብሩክ ሉላን ያጣዋት በብሩክ ምክንያት ነው እያለ ብሩክ ለመበቀል ነበር። ነገር ግን እውነታው ሲገባው ሁሉን ነገር ተምሯል ማለት ነው። ማህሌት ደግሞ እማትማር ሰው ናት ማለት ነው። መቼም ቢሆን አትማርም፣ ሁሌም እጥፋት ላይ ነው የምትገኘው ማለት ነው። እና ገንዘብ ደግሞ የትም ቢሆን የትም ገንዘብ ያለበት ቦታ ትገኛለች የሰው ህይወትን ማጥፋት ቢሆን ማለት ነው እና በጣም አንዳንዴ አለመማር ከትናንትና ማንነት ብዙ ነገር ያስከትላል ለነገ ማለት ነው። ድ መድ ብልን እባክህን ሰራለ ያገኘሁትን ስራ ሰርቼ እኖራለሁ፣ እና ከዚ ቦታ አስወጣኛ ታስጨንቀኝ፣ አትግደለኝ እያለች እየለመነችው ነበር። እሱም ደግሞ ስራ መስራት ብትሽ ኑሮ ዛሬ ዚህ ቦታ ባልተገኘሽ ነበር። ይህ ዝና ተላላኪ የሆነች ዝና ከእናንተ የባሰ በአንድ ፊቱ ሴት ቢሆን ይሻል ነበር። ወንድነቱን ይዞ ከሴት ጀርባ ተደብቆ እናንተን እየላከ ነገር አጣሩ እያላችሁ እናንተን ያልሆነ ቦታ ከተታችሁ ብሏታል ማለት ነው። እነሷም እንግዲህ ማቀውን ነገር ብላለች እና ምን እንግዲህ ዝጋ የፍራታም እንግዲህ ምንድን ነው ያለ ዝና እኔን ወይም መድብልን የማን እጅ ሻል ሻል ማን ነው ጠቀም ያለ ገንዘብ የሚሰጥሽ ስለዚህ ከሁለት አንዱ ምራጭ እና ለምንድን ነው ማህሌት ስለምንጠፋይ ሲላት እኔ አላውቅም እንግዲህ አንተ ልካሃት ነበር ነብሮክ ቤት አልመጣችም ብለዋለች እሱም እንግዲህ ይጅና የማህሌት የት ነው ያለችው? እነ ብሩክ ቤት ምን እየተደረገ ነው? የምትፈልጊውን ገንዘብ እሰጥሻለሁ ብሏታል። እሷም እንግዲህ እኔ ማህሌትን የት እንዳለች አላውቅምና ብሏል። እንዴት እህትሽ መጥፋት አያስጨንቅሽም? እንደት ሲላት ማህሌት እኮ እህቴ አይደለችም አላለችም ሲያዘጋጅ ማለት ነው። ያጎቴ ልጅ ናት አለች። እንግዲህ ለጥቅም ሲሆን ትቀርባታለች፣ መጥፎ ነገር ሲያጋጥማት ትርቃለች ማለት ነው። ለመድብል እሷን አሳልፋ ይሰጠቻል። እናም ለዛ ነው። ስለዚህ እሱም እንግዲህ አይ አንቺ እህቴ አይደለች ስት ያለች እንዲ ብሎ ተቆጣ ማለት ነው። ዝና እና እዛ ቤት ሄዳ ያለውን ነገር እንድታጣራለት ልኳታል። እንግዲህ በዚህ አጋጣሚ ነው የታገተችው ማለት ነው። መድብል የያዛት እንግዲህ፣ መድብልም ከሞገስ ጋር ሆኖ እንዴት አድርገው ዝናን ማግኘት እንደሚችሉ እና ብላ ማህል የተፈጠረው ይመጣል። ነገር ግን ብቻውን አይመጣም፣ ሰዎቹን ይዞ ነው የሚመጣው፣ ታጥቆ ነው የሚመጣው። የዛን ሰዓት ደግሞ ምሳሌ ይመስላለች፣ ትጨነቃለች። ስለዚህ በሌላ መንገድ ማያዝ አለብን ብሏል ማለት ነው። ኤፍራታን መንገድህ ሞገስ ምንድን ነው ያላት ሁሉን ነገር አጣርተሽ እንድትነግርኝ የምትፈልገውን ገንዘብ ያህል ቆጥረሽ ማትፈልጭ ብር ሰጥሻ አለሁ እና ሂደሽ አጣሪ ብሏት፣ አሁን ወደነ ሞገስ ቤት እንግዲህ እነ ሞገስም እየተከተሏት ነው ሂዳለች፣ ወደነ ብሩክ ቤት ማለት ነው። ሞገስና መድብልም እንግዲህ ከኋላ ተከትለዋታል ማለት ነው። በጣም የሚገርም ነው። እዚህ ጋር ደግሞ እንግዲህ ሞገስ እና ዳጣ ሆነው ዘና ፈታ እያሉ ነው ከሉላ ጋር። ሉላ ደግሞ ለምንድነው ቤት ሄዳችሁም ማታዩት አጋጣሚ እሱ ቤት እንደሆነ ብላ ነበረ። ዝና ቤት እንግዲህ እንዴት ነው ቆይ አንቺ እንዴት እዛ ቤት ሂዱ ትይናለሽ እንደ ለምን ብለሽ ነው? ሰይጣን እኮ ይሻላል። ቢስሚላ ወይም በስመ አብ ቢሉት ይሄዳል። ስለዚህ እንዴት እንሄዳለን ብላለች እንግዲህ ዳታ እንግዲህ ይህንን ያለችው ለምንድነው? ስለምትፈራው ነው። ሉላም እንግዲህ ምንድነው ያለችው? እሱኮ ቤት ይሄን ያህል ቀን አያስቀምጠውም፣ ግን ብዙ ኃይል አለው ማታቁስ ሰው አለው እሱ ከጀርባው። ስለዚህ እነሱ ይዘውት ነው እንጂ እስካሁን አይቆይም ነበር ብላለች። ሞገስም እንደዛው ነው ያለው። ብሩክ እስካሁን ይዞ ያቆየውም ነበር ነገር ግን በጣም ከባድ ችግር ስለገጠመው ነው እንጂ በቀላል እንደዚ ብሩክ እጅ አይሰጥም ብሏል። ማለት ነው እና እውነቱን ነው ብሩክ መቼም እጅ አይሰጥም። የብሩክን ሀይልም ሆነ ፍቅር አይተነዋል። ምክንያቱም ምሳሌን ለማሳከም ሲል የአባትነቱን ፍቅር ብዙ መስዋዕት ከፍሏል ማለት ነው። እናም በዛ ምን እንግዲህ ብሩክን ሁሉም ሰው እጅ አይሰጥም በቀላል እያሉ የሚሉት በዛ ሁኔታው ነው ማለት ነው። ቅድስት የምስጋ ፈርታለች ማለት ነው። ምን ይፈጠር ይሆን እያለች መድብል እንግዲህ ደውሎ እያስፈራራት ነበረ። ምሳሌ ልቀቂያት፣ አትለቂያትም እያለ መድብል መቶ ያው፣ እሷም እንግዲህ ቅድስት ፈታት ነበር። ምክንያቱም ምሳሌን ከምትወጣት እሷን ልፍታት ብላ እሷን ፈታት ይዛ ልትወጣ ስትል መድብል እንግዲህ ደርሷል ማለት ነው። መድብልም ሽጉጥ አውጥቶ እያስፈራራት ነበረ። እሷም እንግዲህ ጊደለኝ እንጂ አለቃት ምሳሌን ብላ ነበር። ሲቆጥር እንግዲህ ቅድስት እባክሽን ከምትሞቺ ልቀያት ምሳሌን ብላታለች። እሷም እንግዲህ ያው አንዳንዴም ትፈራ የለ ቁጥር ሲሰጣት ያንን እየቆጠረ እያለ በአጋጣሚ ሆነ እንግዲህ ለቀታል፣ የምሳሌ ማለት ነው። ምሳሌም እንግዲህ ከጭንቅ ወታለች፣ ነገር ግን መልሳ እዛው እስር ቤቷ ገብታለች ማለት ነው። ስለዚህ አሁን ምንድን ነው ዳጣ ያለችው፣ ልኳን ሰጣት ወይ ሳር ሰጣት ምን ላድርጋት እያለች ስትል ነበር። እና ምሳሌ ቅድስ ምንድን ነው ያለቻት ማህሌት እኮ፣ እናቴ ማየ፣ አባትሽ እኮ ሞተ ይሆናል አባትሽ እስካሁን እንዳደርገውታል እያለች አለች። እውነቷን ነው ወይስ ስትላት፣ ዝም በያት፣ ውሸቷን ነው። እንደዚ አይነት ነገር የለም አውቃ ነው ስለዚህ፣ አትስሚያት ሁለተኛ የእሷን ኖሬ እንዳስብ ና እሷ አጠገብ እንዳትሄጂ እዛ ክላስ ብላት፣ አለች የልጅ ነገር እንግዲህ ብዙ ብዙ ስትላት ነበር። እዛ ክላስ ውስጥ እሷም ማየ እያለች ስትቀርባት፣ እሷ ግን መጥፎ መጥፎ ነገር ነው ባይምሮ ውስጥ የጫነችባት ማለት ነው። መድብልም እንግዲህ በጣም ጥሩ ነገር አርገሻል፣ ቅጣትሽ እንደውም እያከበድሽው ነው ያለሽው። በአሁን ሰዓት እንደዚ ማድረግሽ ቅጣትሽን ያከብደዋል እንጂ አያቀለውም ብሏታል። ማለት ነው ምክንያቱም እንደዚህ አይነት ነገር በምሳሌ ማድረግሽ በጣም የማትወጭ ጦስ ውስጥ ነው የገባሽው፣ እያለ እያላት ነበር። እንግዲህ እሷ የሚፈለግከውን ነገር አደርግልሃለው፣ ነገር ግን እባክህን እንደዛ አታደርግ እያለች ነው። ሉላም እንግዲህ በነፃነቷ ዘና ፈታ እያለች ዛሬ ነፃነት አግኝተናል፣ እስከ ዛሬ ሲከታተለን የነበረው በምንድን ነበረ እያለች በጣም እንትን ብለዋል። አሁን እርሜ ለመድብል መድብል እንግዲህ ነጻነት አውጥቷቸዋል። ከዚህም በላይ ነጻነት እናደርጋለን ብሏል ማለት ነው። እንግዲህ ቅድስቴ እና ምሳሌ አጎቴን ለምን ሰፕራይዝ አናደርገውም? የሆነ ነገር አዘጋጅተን ሰፕራይዝ እናደርገው እያለች ነው ማለት ነው። ምሳሌ እና በጣም ደስ የሚል ነገር ነው እናሷም እንግዲህ ማህሌት እዚ ቤተሰብ ከዛሬ ጀምር አልደርስም የዛሬ ብቻ ማረኝ እያለች ነው። እኔ መምህርሽ ምንም ነገር የለም አንቺ ከዚ ቤት የምትወጪ ሁሉን ነገር እኔ ስጨርስ እና ብሩክን ሳገኘ ዝናንም የፈለኩትን ነገር ሳደርግ ብቻ ነው የዛኔ ትወጫለሽ እንጂ እስከዛው ድረስ መቼም አትወጪም። ከዚ ከክላስም ፀሐይ ይናፍቅሻል፣ ንጹህ አየር ይናፍቅሻል ብሏታል ማለት እያለ ነው እንግዲህ። በጣም የሚገርም ነገር ነው። ለዛሬ ቪዲዮችን ይህን ይመስል ነበር። ላይክ ሰብስክራይብ ሸር እያደርጋችሁ ቤተሰብ ሁኑ ቤተሰብ ያልሆናችሁ። ወዳችኋሉ፣ አከብራችኋለሁ። በያላችሁ በሰላማችሁ ዝት ይበልልኝ ባይ